ወይኔ ሩታዬ ቀበጣ ቀበጥብጧ ማለት ነው፣ የይቱ ድምቀት ማለት ነው። እንኳን ደስ አላችሁ ሩታና አብርሽዬን። ጊዜ ጉዟቸውን ወደ ዱባይ አድርጓል ቤተሰቦቼ። እኔ ግን በጣም ነው ደስ ያለኝም በጣምም ተገርሚ ያለው። ምክንያቱም የሩታና አብርሽ እንዲሁ በቀላሉ እኔ እንጃ የተገነባ ፍቅር አይደለም ቤተሰቦች ሁላችንም እንደምናቀው በተለይ ደግሞ ለሴት ልጅ ምን ያህል ከባድ እንደሆነ ለሩታ ላይ የወረደባት ውርጅብኝ ብዙዎቻችን እናውቃለን እና በዛ ሁሉ ስተፈትና እንደወርቅ ነጥራ የወጣች ልጅ ናት ሩታዬ የኔ ቀበት በጣም ነው የምንወዳችሁ አብርሽም ማለት ነው አብርሽም ለሩታዬ ያው የሴት ቢከብድም ለሩታ ብዙ ዋጋ ከፍሏል አይደል እሷም በማለት እሷን በመከተል ብዙ ነገር አሳልፈዋል እሷም እንደ ሴት ብዙ ነገር አሳልፋለች ብዙ ነገር ተብላለች እና እነዚያን ሁሉ ነገር አልፈው ተለያዩ ሲባ ይባሉ የሚገናኙ ድንቆች ማለት ነው። የእኛ እርግቦች በጣም ነው የምንወዳችሁ። ለዚህ ቀን እግዚአብሔር ስላደረሳችሁ በጣም ደስ ብሎናል። ብዙዎቻችሁ የመዳም ቅመሞች የአብርሽና የሩታ ሰርግ ዱባይ ሶስት ቀን አራት ቀን ቀረን እያሉ ያ ቀናቶች ትንሽ ተጨምረውባችሁ እየሸወዱን ነው፣ ድራማ እየሰሩብን ነው። ምንድን ነው አልገባንም፣ ነገ ዛሬ ብለውን ነበረ እያላችሁ በኮሜንትም ስጽፉ ያው ስለምትወዷቸው ነው ስለምታከብሯቸው ነው፣ ለሌላ አይደለም። እና እኔ ብዙ ጊዜ ኮሜንት አንዳንድ ኮሜንት አለው እና ያው ወደ አንድ ሀገር ስኬሄድ መቼም በቀላሉ የለማ ነገሮች አስተካክለው፣ በዛ ላይ ደግሞ ባለሰርጎች ናቸው ብዙ ፕሮግራሞች አላቸው። እነዛውን ሁሉ ቦታ ቦታ ሲይዘው ስለሚሄዱ ምናልባት እነሱ ካሉት ቀናቶች ጨምሮ ይሆናል። እኔ እውነት ለመናገር ማለት ነው ቪዲዮ አልሰራባቸውም። ለምን ተረጋግቼ መጨረሻውን ማወቅ ነበረ የፈለግኩት እና አሁን ደግሞ ጊዜው ደርሶ ጉዟቸውን ወደ ድባይ አቅንተዋል። በሰላም ይግቡልን። የምትወዷቸው ሁሉ በኮሜንት ሩታዬን ቅብት ብጠዋንና አብርሽን ታጋሹን እርግት ያለውን ማለት ነው። በቃ ምንም ብትፈትኑት ካፉ ክፉ ቃል ማያወጣት በትዕግስት ሁሉም ፈተና ማሳለፍ የሚችል ልጅ ነው ያብርሽ። በጣም ነው ማደንቃው፣ እግዚአብሔርን ነው የምላችሁ ቤተሰቦች፣ ምክንያቱም ነገሮችን እንዴት አድርጎ በትግስት ማኔጅ ማድረግ የሚችል ልጅ ነው። እውነት በጣም ይደንቀኛል። በቃ የወንድነትን እንትን የተላበሰ እሱ ነው። ቀብራራዊ ጋሽዬ ልጅ ማለት ነው። እና ሩታዬም የኔ ቀበጥ ብዙ ተብላለች። ሩታን ከአብርሽ ለመለየት አብርሽን ከሩታ ለመለየት ብዙ መንገድ ተኪሄዷል፣ ግን አልቻልም። ምክንያቱም እነሱን ያጣመራቸው ነገር አለ። ምክንያቱም ደግሞ ብዙ አጋ ከፈላችሁለት ፍቅር እንዲሁ በቀላሉ የሚለያይ እናንተ ዝም ብላችሁ የገባ ያላችሁ በፍቅር ሲሆን ለመለያየትም ቀላል የሚሆን። እነሱ ግን ብዙ ችግሮችን አልፈው ብዙ ተብለው ሰምተው እንዳልሰማ አልፈው እሱ ለእሷ እሷ ለሱ ብዙ ዋጋ ተከፋፍለው ነው እዚህ ደረጃ የደረሱት። እና እነዛን ሁሉ ፈተናዎች በትግስት ያው መጋጨት አይቀርም ተጋጩ። እነዛ ሁሉ ነገር አልፈው ዛሬ ግን ያው ለሰርጋቸው በቁ ያውም በዱባይ ደሳይልም። ሩታዬና ብርሽዬ እኔ የምመኝላችሁ ማለት ነው ትልቅ ደረጃ ያደርሳችሁ እግዚአብሔር ምኞቴ ነው። ሰርጋችሁም በሰላም ተጠናቆ በሰላም ወደ ሀገራችሁ እንደምትመለሱ ተስፋ እናደርጋለን። ያው አብርሽም እንደተናገረው ከሆነ ያው በኢትዮጵያ ፕሮግራም ይኖረኛል ብሎ ቃል ገብቷል ማለት ነው። ያንንም በጉጉት እኛ ደግሞ የምንወዷቸው የምናደንቃችሁ በጉጉት ነው የምንጠብቀው ማለት ነው። ጊዜያችሁ የአማረ ፍክት ድምቅ ያለ ይበልጥ የእኛ ምርጦች ማለት ነው። ገና ከዚህ የበለጠ ፈተናዎችን አልፋችሁ ትልቅ ደረጃ እንደምትደርሱ ተስፋ እናደርጋለን። እስኪ ሁላችሁም ሩታን መችም ማይወድ ሴጣን እንጂ ሰው የለም አይደል? በተለይ መዳም ቅምሞች ለሩታዬ ህይወታቸውን ይሰጣሉ። እና እስቲ በኮሜንት ሁላችሁም ሩታዬ አብርሽዬ በሰላም ግቡ ፕሮግራማችሁን ጨርሳችሁ በሰላም ለሀገራችሁ ያብቃችሁ እያላችሁ ሁላችሁም መርቁልን። የምንወዳችሁ የመዳም ቅመሞች መቼም ከራሳችሁ በላይ የሰው ደስታ የሚያስደስታችሁ ናችሁ እና ንጹዎች ርሮች እውነት በቃ ላወቃችሁት በሚደ ሁሉ የምታዝኑ ናችሁ እና ምርቃታችሁን በኮሜንታችሁ ቁጭ ቁጭ አድርጉ። ቪዲዮንም ላይክም ሼርም ሰብስክራይብ አላረጋችሁም? ሰብስክራይብ አድርጉ። ለምታደርጉኝም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ የእኔ ትትዎች ማለት ነው። የሰውን እድገት የምትመኙ፣ ካለቀ ሰው ጋር የምታለቅሱ ካዘነው ጋር የምታዝኑ እናንተው ናችሁ። ንጹህ፣ እናንተ ብቻ ናችሁ፣ በአረብ ሀገር ያላችሁ ሴቶች እና እናንተም ደግሞ ለዚህ ቀን ያብቃችሁ፣ እውነት ያብቃችሁ። በተረፈ ሩታና አብርሽዬን በሰላም ተመለሱልን፣ እንወዳችኋለን፣ እናከብራችኋለን። እንግዲህ ጠላቶቻችሁም ካሉ እንግዲህ ውሸት ነው ድራማ ነው እነሱ እኮ እያሉ ለሚሉትም እንግዲህ ያው የመጨረሻ አፋቸውን ይዘጋዋል። ከዛ ደግሞ ልጆቻችሁንም ወልዳችሁ ደግሞ ለዛ ያብቃችሁ ማለት ነው። አብርሽዬ መታገስ፣ ያው እንግዲህ ዋጋ ላስከፈለ እውነት መታገስ አንዳንዴ ጥሩ ነው እና መታገሱ ለዛሬ አብቅቶታል። ብዙ ነገር ሲባል ታግሷልና መታገሱ ደግሞ ለዚህ ቀን አብቅቶታል። በጣም ነው ደስ ያለን። በሰላም ተመልሱልን፣ እንወዳችኋለን። ቤተሰቦች ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ አድርጉ ማለት ነው። የሩታዬ እና የአብርሽዬ አድናቂዎች ማለት ነው። በተረፈ በያላችሁበት